ታቦቱ ላይ ላለው ለአልፋ እና ኦሜጋ ለኢየሱስ ክርስቶስ ስም ነው የምንሰግደው። ስማ ጴንጤ፣ አንተ ከሃዲ። የቃል ኪዳኑ ታቦት በሰማይ ላይ ታየ ማለት ምን ማለት ነው? ታዲያ ታቦት በዚያ ላይም አለ ማለት ነው። እዚያ ላይ ሀገር ካለ እንግዲህ አለ ማለት ነው። ይህን እኮ እኔ አደለውም፣ መጽሐፍ ቅዱስ ነው የሚለው፣ እኔ አደለውም የሰማይ መጋረጆች ተቀደዱ ተከፈቱ ይላል። ተቀደዱ። የቃል ኪዳኑ ታቦት በሰማይ ላይ ታየ ማለት ምን ማለት ነው? ታቦት በዚያም ላይ አገር አለ ማለት ነው። ታቦቱ ላይ ላለው ለአልፋ እና ኦሜጋ ለኢየሱስ ክርስቶስ ስም ነው የምንሰግደው። ስማ ጴንጤ፣ አንተ ከሃዲ መናፍቅ፣ አዳምጥ የራስንነት መቀጠል ትችላለህ። በቃ ኦርቶዶክስ ላይ ተፋታ፣ ሙስሊሞችን ተፋታ። ሙስሊምም ተፋታ፣ ኦርቶዶክስም፣ ሁላችሁም ተፋቱ።